ድመት ሰባት ነፍስ አላት ነበር የሚባለው። ምናልባት ድሃም ሰባት ጊዜ ሞቶ ስምንተኛ ይነሳ ይሆናል። ታውቂያለሽ፣ በዚች ምድር ላይ እንዳንቺ ማዝነለት ሰው የለም። ኤክስኪዝሚ ኦፍኮርስ። መልአከ ሞት እያንኳኳባቸው ነው። እባክህ በሩን ክፈትላቸው። አንቺ ልጃ ትፈታተኝ። እያመለጡ ያሉ ነፍሶች አሉ። ሩጥ፣ ደረስባቸው።

ታዲያ የአንቺ እንደዚህ መሆን ነገሩን ያባብሰዋል እንጂ ያቀለው አርግ። አንቺ ተረጋጊ፣ ማዘራውን ደህና ናቸው። እውነቱን ነው፣ አንሸራቶ ልወድቅ ስል መሬት ሳልደርስ እኮ ነው የቀለበኝ። የኔ ጀግና ተባረክልኝ፣ እድሜ ይስጥህ። አሁን ማረፍ አለባችሁ። ደህና ዋሴ፣ ይች መድኃኒት ከፋርማሲ ለሚና ዋሴ፣ በጣም ነው የማመሰግነው። ተረጋጊ። አሁን ሁለታችሁን ማረፍ አለባችሁ። እርስዎን ደግሞ ቼክ ላድርግልዎት። ማን ነው? እንዴት አሉ? መጣ። እግዚአብሔር ይመስገን እንደሆነ፣ ስለዚህ እግዚአብሔር ይመስገን። ዶክተር ነበር የላከኝ፣ እንደ ባለሙያነቴ የምረዳውስ ነገር ካለ ለዛ ነበር። እይ ቁጥ ተቀመጫ ልጅ፣ ተባረክልኝ። አሜን። እንዴት ነው? ደህና ነኝ አሁን እግዚአብሔር ይመስገን። ዶክተር አደራ ብሎኛል። እሱ ግዴታ መግባት የነበረበት ሰልዘሪ ስለነበር እኔ ልኮይ ነው። እይ መቼም ማስቸገር ናቸው አይደል? አረ የምን ማስቸገር የተማርነው ለዚህ አይደል? እንዲሁ እንደናንተ አይነቱን ቢያበዛልን ምን አለበት ነበር። ያው ሁኔታዎች እኮ የሰው ልጅ ለመቀየር ጉልበት አላቸው። ታውቂያለሽ የኔ ልጅ፣ ልክ እንዳረግ ሰውንና እግዚአብሔርን ላማርር አስብና እንዳንቺና እንደ ዶክተር አይነቱን ስመለከት ደግሞ መልሼ ይቅር በለይ ይላለሁ። ልክ ነው። ሁላችንም የምንኖርበት ምክንያት አለ። እንዴታ፣ የማይታበይ ሀቅ ነው። መች እሱ ይሳሳታል ብለሽ ነው ልጄ። እግሮት ላይ የከፋ ጉዳት አይደለም የደረሰው። ጨክ ነው ከተንቀሳቀሱበት ቶሎ የተወታል። አይዞት እሺ። አሁን ግን እብጠቱ እንዲቀንስ የተወሰነ አሽቼ በረዶ እናደርግበታለን። እሺ። እሺ አይዞት። ከዚች የጃጀች አሮጊት ስቃይ በላይ ምን የሚያስደስት ነገር አለ? አደጋው ለክፉ የሚሰጥ አይደለም። ያየኔ ልጅ ህመሙ መቋቋም ቢያቅተኝ ነው እንጂ አሁን መንሰፍሰፉ እና እንደዚህ መጨነቁ በዚህ እድሜ ይሆናል ብለች ነው

ገታቸውን ቀና ሲያደርጉ ሀቀኞች ድንጉጥ ይሆናሉ። እሱን እራስን ከምትገንበት ምንድን ማድረግ ነው ጭንቅላቴስ? እሱን ስትፈልግ አስቀለው? ያን የማድረግ እንኳን ፍላጎት ባይኖረኝም አንቺን ሳስቀድምሽ ግን ደስ እያለ ነው ማድረገው። ሴትዮዋን ሰብራትም፣ ምን ምን ነው ልትክድ ነው አንቺ የምትናገርን ነገር የምናገረውን በደንብ ነው ማውቀው። የሆነ ነገር ባታረጋት ሴትዮዋ እንደዚህ አተውለል። ስለዚህ የሆነ ነገር ብላታል የሆነ ነገር ብላታል ማለት ወይም ደግሞ ገፍትራታል። ያለ ማድረግ እንኳን አንቺ ሆን ይጠበቅ ብያ ኪራ ስሜናትጥሪ ንቺ ቆይ፣ ለምንድን ነው እንደዚህ የምጠለኝ? ሲጀምርም ይወደድ ስብና ሊኝ ብለሽ ታስባለች። አንተ እና አንዳንድ ሰዎች ወዳችሁኝ ነበር። እውነት ነው፣ ጭምብልሽ ከሞለቁ በፊት ልክ አንተ አሁን እንደምታደርገው ማለት ነው። እኔ ፊቴን የሸፈንኩት አንቺ ግን ማንነትሽ ነበር የሸፈንሽ። ይገባሻል። አስፈላጊ እስከሆነ ድረስ ያንን እንደምገልጠው ደግሞ አትጠራጠሪ። ስምምነት አለን። ታውቃለህ አይደል? ታውቃለሁ። ምናልባት እህት አፍንጫህን ይዛ እናት ደግሞ ፊት ነስታ ሊሆን ይችላል። ስለዚህ ገንዘብ ያስፈልግሃል። ሚስጥሬን ለመጠበቅ ደግሞ ይህ በቂ ይመስለኛል።

አረክ ታይወቃል። እስኪ ተቀመጭ ሊድ። ዛሬ ላንቺ ጥሩ ዜና አለኝ። ዜና? ሰርፕራይዝ ልትዩት ትችላለሽ። ከሰማሁት በኋላ ነው የምለው። ሱፐርማርኬትሽ ከዲት ግኝት ነፃ ሆኗል። ምን? እሱን ደግሞ ማን እንደዛ ያደረገ ይመስልሻል? ልገምት። የሂሳብ ሰራተኛችን እሱ እኮ ካባረርሽው ቆይተሻል። እና ማን ነው? ሀረግ ናት። ክፍተቶቻችንን ጉድለቶቻችንን ሞልታ በደንብ ያስተካከለችው እሷ ነች። ኢምፖስብል። ሀረግ ይሄ ስራሽን በአግባቡ እንድትሰሪ ይጠቅምሻል። ይሄ ለአንቺ ነው። አመሰግናለሁ። ሁለትን እግዚአብሔር ይክፈልህ ከማለት ሌላ ምን እላለሁ? ስጦታ አይደለም፣ ሽልማት ነው። ስራሽን በአግባቡና በጥራት ስለሰራሽ ለምስጋና ያህል። ኤርሚያስ ትቆያላችሁ? እየተጨነቅሽ እንጂ እኔ እኮ ደህና ነኝ። አደረግዬ አንቺን ባይሰጥ ምን ይወጣኝ ነበር ነው። አሁን ግን ስለሆነው ነገር ብናወራ አይሻልም? እማ እንደው አያድርሰውና፣ ዝም ብዬ አባባሉን እኮ ነው ያልኩት። ወይዬ ልጄ አንቺን ከኔ እኔን ከአንቺ ላይቶ ማየት በጣም የከበደኝ ነው። ይኸውልሽ ልጄ ለአንቺ ምን እንደምመኝልሽ ታውቂያለሽ? አንቺ ለእኔ ዘብ ጠበቃ ሆነሽ ከጎኔ እንደምትሆኝልኝ ሁሉ ለአንቺም ለሁሉ ነገርሽ ደራሽ ጠበቃ ከጎንሽ የማይለይሽን ይዘሽ አግኝተሽ ማየት። አይማይ መች ይቀራል ብለሽ ነው እሱ ያ ሰላም። ይዲያ ሰላም። ከመሸ ወዴት ነው? እሱን ጥያቄ እኔ መጠየቅ ያለብኝ አይመስልሽም? እነ ማዘር ካሉ ቼክ ለማድረግ ነበር። ቀን መሆን አይችልም። መሆን ቢችል እኔም ደስ ይለኝ ነበረ። ዝም ብዬ ሳይሽ የእርጎው ዝንብ፣ የሚቀናብሽ በሰው ጉዳይ ላይ የምትገብተሽ የምትፈተፍች አይነት ሰውንሽ መስሎች ሊሆን ይችላል። መንቃራ መግባት ይቻላል። ትችላለች እንዴት ነው ግን፣ እዚህ መሆን ይሻላል። ማረፍ እኮ ነው ላንች የሚያስፈልገው። ወይ መቀመጥ እኮ ይሰለቻል። እዚህ መሆን የመሰለ ነገር የለም። ማዘር መኝታ ክፍል ሳያቸው ተኝተዋል። ዛሬ እንዴት ናቸው? ወይ ዛሬ ደህና ናት። እየረገጠችበት ነበር። ዶክተር ስለ እናንተ በጣም ነው የሚጨነቀው። በጣም አንዳንድ የተማሩ ሰዎች ለእያንዳንዱ ነገር ትኩረት አይሰጡም። ዶክተር ግን ለትንሿም ነገር ቢሆን ትኩረት ይሰጣል። አስራ ሁለተኛ ክፍል እንዳጠናቀቅኩ ትምህርቴን ለመከታተል ግቢ መግባት ነበረብኝ። የትምህርት ወጪ መሸፈን አይደለም የትራንስፖርት እንኳን ማግኘት እኛ ቤት ቅንጦት ነበር። በዚህም ምክንያት የሕክምና ማዕከል ውስጥ ጽዳት እየሰራው ራሴን ማስተማር ጀመርኩ። እንደዛም ሆኖ ግን ጉድለቶቼ ብዙ ነበሩ። ማለት ታናናሾች ነበሩኝ እና ደግሞ ቤተሰቦችም ስራ ስለያዝኩኝ ብቻ ከኔ መጠበቅ ጀመሩ። በጣም ያስጨንቃል አደል? ትንንሽ ልጆች ረሃባቸውን ለማስታገስ ቁራሽ ዳቦ ሲያጡ ምን ማድረግ ይችላል? እና ትምህርትሽን አቋረጥሽ? አረግዬ የዋህነሽ። እንዴት ትምህርቴን ባቋረጥማ ዛሬ እዚህ ጋር አታይኝም ነበር። እኔ በማገኛት ገንዘብ ቤተሰቦቼን ስረዳ የትምህርት ወጪ መሸፈን አቅቶኝ መንገድ አገር ጀመርኩ። በሰአቱ ዶክተር ጥረቴን ስለሚያውቅ ሙሉ የትምህርት ወጪ ሸፈነልኝ። የምርሽና። ምን ነው ተገረምሽ? ኖ፣ አልተገረምኩም። ዶክተር ላይናማዬ አሁን አይደለም ወደፊት ሊያደርግ ያሰበውን ላስተዋለ ይህ ምንም ሊገርመው አይችልም። ልክ ነሽ፣ ግን የሚገባውን ህይወት እየኖረ ያለ አይመስለኝም። እንዴት? እሱን እርሳውና አንቺ ራስሽን ተንከባከቢ። ተስፋ ላደርግ ሲስተር፣ ባዶ ማድጋን ዘይት የሞላ በጨለማ ፀሐይን ማቆም አይችል ይመስልሻል? እሱ ሳ አይመስለኝ። እግዚአብሔር ምን ይሳነዋል? ሽርፍራፊ ሰከንድ የቀራትን ነፍስ ወደ ህይወት የሚመልስ አምላክ አይደል? ይሄንም ማድረግ ይከብደዋል ብለሽ ታስቢያለሽ ነው እግዚአብሔር መርዳት ምትችው በመታዘዝ ነው የሚመጭ። ሰውነት ለብሰን የሚመጣልንን በረከት እጃችንን ዘርግተን መቀበል አለብን። አንዳንዴ አረፍ ዲሁን ብዬ አስባለሁ። የሚቀድመው ግን የለም። ጓደኛ ኑሮኝ አያውቅም። ግን ደግሞ ሁሉም ሰው እንዳንቺ አይነት ጓደኛ ቢኖሩ የታደለ ነው። ትርጉም ጫለሽ እያልሽኝ ነው? መተርጎም ለሚችል ሰው፣ ለማይችልስ? ቀረሽበታ። አመሰግናለሁ። ስለዚህ ከዚህ በኋላ ጓደኛሞች ሆንም ማለት ነው? አዎ፣ በቃ ከዚህ በኋላ ምንም ያስፈልግሽ ነገር ቢኖር ንገሪኝ። እሺ። ማዘርም ማየት አለብኝ። ቻው

ለሌሊቱ እስኪ ነጋ እኔ እናንተ ብቻ አልቻልኩም። ሂድና ሚስት ንቀፍ ረው ምን ነው? ምን ሆንክ? ምን አረኩ? ምን አልኩ? ሚስት ጋር ሄደህ ትተኛለሽ። ታዲያ ሂዳ አልሄደን። ለምን ቀዝቅዛለች? አሙቃታ። ምን አደከመኝ? እንዴት እንደ እሳት የሚፋጁ የፍቅር አድባር የባረከቻቸው ወጣትነቴን የሚያለብሱ እርጅናህን መጃጀትህን ሰውተው ወደ ልጅነት የሚመልሱ ልክ እንደ እኔ ቆነጃጅቶች ሞልተው፣ የተሸበሸበ ፊት፣ የተዝረጠረጠ ሁድ፣ የቅዝቅዝ ገላ፣ የደነዘዘ ስሜት ካላት ሚስቴ ጋር የማሳለፋቸው ሌሊቶች አቤት መንዘላዘላቸው! አቤት አቤት ሲያስጠላ! እንደዛ ካልክማ አግባኛ! እንዴት ተዳሪስ ፍታት አንቺስ፣ እኔ ምን ባልሽስ? ግደለዋ። ምን ምን ነው፣ ፈራህ? ያመንኩበትን እንደማደርግ ለአንቺ መናገር አያስፈልገኝም ይሆናል። ላሳይሽ፣ ምን ባልሽን አስወግጄ፣ እስኪ ወንድ እስኪ መች እንዲሆኑ ልስ ትፈልጊያለች አሁን ምን እያረክ ነው? ግደሉ አላልሽ? እና እናማ እንዲያስወግዱት ትዕዛዝ ልሰጥ ነዋ። እንዴ ያመሃል? እንዴ አንቺን ካጣው፣ አታጣኝም። የኔ ጀግና እንዳንቺ ማንን ማፍቀር? ያላት ሚስትህን ሳታፈቅራት፣ ፈቅራት ነው እንዲያገባሃት። አረ ኡ ደግሞ ደሞ ምን ሆንክ? የሷን ስም ካልጥራሽ ያምሻል እንዴ? ለማንኛውም ደህና እደር። አሪፍ ጊዜ ነበር የሰጠህኝ። ልትይ ነው? አዎ ልግባ። ቢቀርብሽስ? አግባኝ አልኩ እኮ። አገባሻለሁ። ምናልባት የኤርሚያስ መሞት ግድ ከሆነ ውለታ ያስፈልገኛል። ቻው ነው ደነገጥሽ? ቆይ በዚህ ሰዓት ምን ትሰሪያለሽ? ደግመሽ ለመሰባበር ነው? አረ እኔ ሙሉውን ቀን ስውል ቤት እንደው እግሬን ላፍታታ ወይም ንፋስ ልቀበል ብዬ ነው እንጂ ሰማይ ምድሩ ሲገለባበጥብኝ እዚህ ወጣ ልበል ብዬ ነው። ንፋሱ እንዳይወስድሽ። እሺ አሁን ጥሩ ላይ ነው ያሉት ተመስገን፣ ተመስገን የኔ ልጅ፣ እድሜ ላንተ። አሁንማ ምን ተቸግሬ? በቃ ሲስተር መታ በኋላ ቼክ ታደርጉታለች። ኧረ አይገባም የኔ ልጅ፣ ደህና ነኝ እኮ። ሀያንተ ነገር አልበዛ? ምኑ የሲስተር እዚህ ቤት መመላለሱ? ልትረዳቸው እየሞከረች እኮ ነው። እኔ ግን ቤቴ ውስጥ ማንም እየመጣ ማንም እንዲፈነጭበት አልፈልግ። ሲስተር ማንም አይደለች፣ ማንም አትበያት ብላትስ። እዛው ክብሯን ጠብቃ ሆስፒታሉ አትወዛወዝም? ምን አባቷ ቁርጣት ነው ቤቴ ድረስ መታ የምታሸረግደው? የሰው ሰው መሳደባችን ምን ልታመጣ አስፈላጊ አይደለም። የአፍ አከፋፈትሽ ጭንቅላትሽን ይለካል። አሃ ክፍታፍ ነሽ እያልከኝ ነው። የሚመችሽን አንቺ መውሰድ ትችያለሽ። ማን ምን እንደሆንኩ የዘነጋው ይመስለኛል። አቅሻለሁ አንቺ ለኔ ማንነትሽ ማብራራት አይጠበቅብሽም። የምትሰሪውንም አውቃለሁ። ቆይ ለምንድን ነው እንደ ሚስትነት የሚገባኝን ክብር ማሰጠኝ? በቻልኩት መጠን የሚገባቸውን ክብር ለሰዎች ለመስጠት የምጥር ሰው ነኝ። ታዲያ ለእኔ ሲሆን ምን ነው? የምትሰጭኝን ስለምትቀበይ፣ ኦር ስለምትጠብቅ ይሆናል። አሁን ሌላ ሌላውን ተውና እነዚህን ሰዎች ታስወጣልኛለ ወይስ እኔ መንቅሬ ላስወጣል? እኔ በቃቸው እስከምል ድረስ ማንም ሰው ከዚህ ቤት ሊያስወጣቸው አይችልም። አድርጌው አሳያለሁ ቆይ እስኪ አንቺ ምንሽ ተነካ የምትበዩ የምትጠጩ አላጣሽ እንዴ የምታጪው ነገር ከሌለ ለምን የእነሱ እዚህ መኖር ምቾት ነሳሽ እና እኔ ምንም አላጣውምና የቅምጦች መጠራቀም ያሉት ሊዲያ አፍሽን ዝጊ እየተፈታተንሽ ነው ቆይ አንተ ማን ነው የእነሱ ጠበቃ ያደረገ እኔ ለእውነት ነው ጥብቅና የምቆመው ለእውነት ሳይሆን ለሴሰኝነት ነው ጥብቅና የቆምከው ምን ሴሰኛ ነህ በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነብሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ